መደናገረው ልብ በሉ። በአባ ጊዮርጊስ ዘጋ ስጫ ገድል ላይ ገጽ 46 ምዕራፍ አራት ላይ በገጽ 46 ላይ በተጻፈው ማርያም፣ የማርያም ስዕል አባ ጊዮርጊስ ዘጋ ስጫ ሄዶ ከስዕሏ ሲጠባ ወተት ወጣና ጠባ። አረካችሁ? ስዕል ወተት አወጣ ማለት በኢትዮጵያ ኦርቶዶክስ ታሪክሳት የማርያም ስዕል ወተት እያወጣ አባ ጊዮርጊስ ዘጋ ስጫን አጥብታ አርክተዋለች መጽሐፉ አባ ጊዮርጊስ ዘጋስጫ። ሁለተኛ ደም ይወጣል ከመጽሐፍ ማለት ትናገራለች። የማርያም ስዕል፣ ሌሎችም ስዕሎች ሁሉ ሷ አብቻ ሳይሆን የሌሎችም ሁሉ ጭምር ትናገራለች። ለምሳሌ በታምረ ማርያም ታምር 111 ቁጥር ስድስት ላይ በኢየሩሳሌም ባለው ግብፃውያንና እንደዚሁም የሮም ሰዎች መጥተው በሚናገሩበት ማለ ዛ ቦታ ላይ በሚሰግዱበት ሰዓት ላይ ያለ ጫማቸው ኢትዮጵያውያን ሲገቡ እናንተ ኢትዮጵያውያን ደፋሮች ናችሁ፣ እንዴት በጫማችሁ ገባችሁ? ብላ ታምረ ማርያም ታምር መቶ አስራንደኛው ታምር ቁጥር ስድስት ላይ ይናገራል። የማርያም ስዕል ይናገራል ማለት ነው። እሺ። እንደዚሁም በታምረ ማርያም 31 40 ማን 14 ላይ እንደዚሁ አሁንም የማርያም ስዕል ይናገራል። ትወደኛለሁ እያለች ማለት ነው። ድንግልናህን ጠብቅልኝ፣ ለኔ ሚስት ካገባህ እቀናለሁ ብላ ስዕሏ አውርተዋለች። በቤተክርስቲያኒቱ መጽሐፍቶች አንድ አይደለም 2፣ 3፣ 4፣ 5 መጽሐፍቶች የተጻፈ ነው ማውራት ይሄ አንተ ቤት ያለ መረጃ አላወራም። ራሴን ቤት ያለ መረጃ አላወራም። እኔ ምን ሞኝ ነው። እኔ እኮ የወንጌል አማኝ ነኝ። እኔ እኮ ፈሪያ እግዚአብሔር አይነኝ። ኢየሱስ ክርስቶስን ጌታዬ ጌታዬና መድኃኒቴ አድርጌ ያመንኩ ነኝ። የእኔም ቤተ ክርስቲያን የትኛውንም ወንጌላውያን ስዕላትንና የሚባሉ መጽሐፍቶች ካሉ የእኛን ጉድ ማውጣት ትችላለን። እኔ የተጻፈ መጽሐፍትን ይዤ መጽሐፍቶቻችሁን ይዤ ነው የማወራው በቤተክርስቲያናችሁ መጽሐፍት ማለት ነው። ስለዚህ ታምር 31 14 ላይ ትናገራለች። ታምር 111 ቁጥር 6 ላይ ትናገራለች። ለአባ ጊዮርጊስ ለጋስጫ ከጡቷ ጡት ማን ወተት አጥብተዋለች ይላል። ፍርድን ተናግራ ሰውን ትገላለች የማርያም ስዕል ታምር 35 ቁጥር 36 ላይ በታምረ ማርያም መጽሐፍ ማለት ነው። ይህም ብቻ አይደለም ሽንኩርት ሸቶኛል ብላ ማንች ክርስቶስ ሰምራ የምትባለዋን ያው ክርስቶስ ሰምራ የምትባለዋን ነጭ ሽንኩርት በልታ ወደ ማርያም ስዕል ሄዳ ስትስማት የበላሹ ሽንኩርት ሸቶኛል ነ ከእኔ ወግጂ ብላ እጇን ከስዕሉ ላይ አውጥታ ክርስቶስ ሰምራን ገፍታታለች፣ ይናል ይኸው መጽሐፍ ይኸው መጽሐፍ ትናገራለች ማለት ነው። ሽንኩርት የበላው ይሸታታል። ገድለ ክርስቶስ ሰምራ። ይህም ብቻ አይደለም በገድለ መርቆሬዎስ ላይ ገጽ 36 ማለት ነው ገድለ መርቆሬዎስ ይኸው ገጽ 36 ላይ የገደለው ሰው ንጉሱን፣ ስዕሉ ነው ሄዶ የገደለው። የንጉሱ ስም እንደዚህ ይላል። ኡልሚያኖስ የተባለውን ሰው ስዕሉ ገድሎታል። የመርቆሪዎስ ስዕል ሄዶ ገድሎት ስዕሉ ላይ ካህናቱ ወደ ቤተ ክርስቲያን ሲገቡ ደሙ ከስዕሉ ጦር ላይ ሲንጠባጠብ አይተዋል። ገድለ መርቆሪዎስ ገድለ መርቆሪዎስ የተናገርኩትኝ ገድለ ክርስቶስ ሰምራ ይህን ሁሉ የተናገርኩት፣ ገድለ አባ ጊዮርጊስ ዘጋ ስጫ የተናገርኩት፣ ታምረ ማርያም የተናገርኩት ስዕሉም እንዲናገራቸው ይለምኑታል። ቅድም በተናገርኩት በድርሳን ሚካኤል መልካም ሚካኤል ላይ ለልሳን ከብሎ በሚለው ክብል ላይ ቲንክ ሙሉን ፈለገ ሊያቀው ይችላል ላያቀውም ይችላል። ምናልባት መልካም ሚካኤልን ካልተማረ ማለት ነው ላያቀው ይችላል። ከተማረ ግን ላያቀው ይችላል እንደው እንኳን ቀዊሚ የቀድመ ሰለከ ብሎ የሚለውን ወረብ አያጣውም። ቀዊሚ የቀድመ ሰለከ ሶባ ወተር ሲለ በብሂ ለኦሆ ፍጡነ አስማ እኒቃለ ብሎ የሚለውን አያቀውም፣ የቤተክርስቲያን ዲያቆን ስለሆነ ማለት ነው። መቼም እጠረጥራለሁ አያቀውም በሚል ጠርጥር። ስለዚህ ስዕላት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሰውን ይገላሉ፣ ረግሞ ወደ ውሻነት ይቀይራሉ። ስዕላት፣ ከስዕላት ቃል ይወጣል። ስዕላት ድንግልና ንጽህናን ጠብቅልኝ የምታገባ ከሆነ እቀናለሁ። መልኬን ታይና ትረዳ ዘንድ እሺ፣ መልኬን ታይና ትረዳ ዘንድ በዚህ ያለው ብላ ያነጋግራሉ። ስዕላት እነሱም ያነጋግሯቸዋል። ስዕሎቹ ያነጋግረናል ብለው ነው የሚሉት። ስዕሎቹም ያነጋግሯቸዋል። ስዕሎቹ ሰው ይገላሉ። ሰዎቹ ስዕሎቹ ወተት ያፈልቃሉ። ስዕሎቹ ደም ያወጣሉ። ስዕሎቹ ወዝ ያወጣሉ። ወዝ ሰውነታቸው ይሄ ላበት ማለት ነው ያወጣል። እነዚህ ስዕላትን እንደሚናገሩ ስለሚያምኑ ነው። ቀዊሜ ቅድመ እስልከ ሶባ አውትርስ ኢለ ብሎ ያሉት ማለት ነው። ስለዚህ ስዕላት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ ሲያጥኑላቸው፣ ሲሰግዱላቸው፣ ወደ እነሱ ሲማጸኑ፣ ወንድሞች፣ እናቶች በስዕላቱ ይናገራሉ ብለው ያምናሉ። መናገር ብቻ አይደለም፣ ስዕላቱ ከበሮ ሲመታ ከካህናት ጋር ያሸበሽባሉ ይላሉ። መርቆሪዎስ ላይ ሰሜን ሸዋ ስዕላቱ ይዘላሉ፣ ከበሮም ሲመታ ያሸበሽባሉ። እልል ይላሉ ብቻ ነው ያላሉ። መናገር የቻሉ ስዕሎች እልል የማይሉበት ምክንያት እሱም ምናልባት ወደፊት ልናየው እንችላለን እየቆዩ እልል ሊሉ ይችላሉ። አይታወቅም፣ ግን እንደሚያሸበሽቡ ከበሮ ሲመታ በየመሃሌቱ እንደሚዘሉ ይሄንን ፈለገ ዲናይ አያደርገውም። እኔ ቤተክርስቲያኒቱ ዲያቆን የነበርኩ ሰው ነኝ፣ ዲናይ አያደርገውም። ስለዚህ በቤተክርስቲያኒቱ መጽሐፍቶች ላይ የተጻፈ ነው። ይኸው ቴዲ ያሳየው እነዚህ ሁሉ መጽሐፍቶች አሁን ያወራሁትኝ ነገርን ይናገራሉ። ስለዚህ ስለ ቅዱስ አሰላት ነው የማወራው፣ አርዕስቱን አለቀኩም ስላት በኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህና እንደዛ ያደርጋሉ ብለው የሚል አስተምሮት አላቸው ማለት ነው። ኦኬ ደቂቃ ያለቀ ወይስ ሰላሳ ሰከንድ ነው? በቃ ይቅር። ቴንክ ዩ በጣም አመሰግናለሁ፣ ከልብ አመሰግናለሁ። እዚህ ውስጥ ያላቸው 18 ሰዎች ይሄ ውይይት አጀንዳውን ሌሎች የላይፍ ፕሮግራሞችን ማሳወቅበት ከኔ ጋር የምትገናኙ